ውድ የጎልደን ሆምስ ተከታታዮች ዛሬ ለእናንተ የሆነውን ባለ ሶስት ምኝታ ቤት ምን ምን ነገሮች ያካትታል የሚለውን አብረን የምናይ ይሆናል። እናንተ አብራችሁን ቆዩ። መረጃውን አብረን እናያለን። ሰላም፣ ወደ ወለን ሆኑት ተከታታዮች እንደምታዩት ይህ ባለ ሶስት መኝታ ቤት የመኖሪያ ቤታችን ነው። እዚሁ ጋር እንደገባን ቀጥታ የምናገኘው የኪችን ሩሙ ይሆናል። የኪችን ሩማችን በዚሁ መንገድ ተዘጋጀ ይሆናል። ይህ የኪችን ሩማችን ነው። እዚሁ ጋር እንደምታዩት እዚህ ላይ ሙሉ በሙሉ የፍሪጅ ማቆሚያ ይሆናል። ከዚህ ጋር ደግሞ የወሽንግ ኤንድ ድራይ ማስቀመጫ ነው የምናያደረግ ነው እንደምታዩት ደግሞ እዚህ ላይ ሰፋ ያለ የኪችን ኤሪያ ይኖረናል። ኪችናችን በዚሁ መንገድ ሰርተናል እዚህ ላይ ደግሞ ሙሉ በሙሉ የኪችናችን ስቶር ነው የሚሆነው ኪችኑ ተስተካክሎ ተዘጋጅቷል ማለት ነው እዚህ ጋር ያው የማጠቢያ ኤሪያዎች አሉን በዚሁ መልኩ ሰርተን አጠናቀናል ይህ የፉሊ ፊኒሽንግ ኤሪያችን ነው ፉሊ ፊኒሽንግ ሰርተን ያስረከብነው የመኖሪያ ቤታችን ነው በዚሁ መልኩ ሰፋ ያለ ኪችን ያለው ባለ ሶስት መኝታ ቤታችን ነው። ኪችኑን በዚሁ መልኩ ሰርተናል። ቀጣይ ደግሞ መኝታ ቤቶቹ ምን ይመስላሉ የሚለውን አብረን የምናይ ይሆናል። አብራቸው ቆዩ። ሰላም፣ ውድ እንዴት ናችሁ? ውድ የጎልደን ሆምስ ተከታታዮች አሁን ደግሞ ባለ አንደኛው መኝታ ክፍል እናያለን። ይህ አንደኛው መኝታ ክፍላችን ነው። እዚህ ጋ የልጆች ተብሎ የተሰራ የመኝታ ክፍላችን ነው እዚሁ ጋር እንደምታዩት ሰፋ ያለ መኝታ ክፍል ነው የሚኖረው። በዚሁ በኩል ደግሞ ቬንትሌሽን ይኖረዋል። ይህ የቬንትሌሽን ኤሪያው ነው። ሙሉ በሙሉ በዚህ መልኩ ናቹራል የሆነ ቬንትሌትድ የሆነ መኖሪያ ቤት ነው የሚሆነው። ከዚህ ጋር ደግሞ ቁም ሳጥኖቻችን አሉ። ቁም ሳጥናችን በዚህ መልኩ ይሰርተናል ማለት ነው። እንደምታዩት ሰፋ ያለ ቁም ሳጥን ነው ያለው። ይህን ይመስላል። ከዚሁ ጋር ደግሞ እንደ ስቶር አይነት ነገር ሚፈልጉ ከዚህ ይሆናል ማለት ነው። ቁም ሳጥናችን ይህንን ይመስላል። እዚ ጋር እንደምታዩት እዚህ ላይ ደግሞ ሰፊ የሆነ የቁም ሳጥን ስቶር ነው ያለን። ለፈለጋችሁት አክቲቪቲ ማዋል ትችላላችሁ። ቀጣይ ደግሞ ሁለተኛውን ቤድሮም እናያለን። ከዛ አስቀድመን ግን ኮመን ባዝ የሚባል አለ ለሁሎችም መገልገያ የሚሆን ይህ ኮመን ባዝ ሩማችን ነው። እዚህ ጋር እንደምታዩት የኮመን ባዝ ሩማችን አክሰሰሪዎች አሉ። እዚ ላይ ቶይሌት ባዝሩሞች አሉ። ከዛም ባሻገር እንደምታዩት የሻወር ሩማችን ነው። እዚ ጋር ቦይለር አለ። ቦይለሩ ደግሞ ሙሉ በሙሉ 24 ሰዓት የሚሰራ ይሆናል። እንደምታዩት ይህን ይመስላለኝ። አብራቸውን ቆዩ። ባለ ሶስት መኝታ ሁለተኛውን የልጆች መኝታ ክፍል እናያለን ማለት ነው። ዋው ሰርፕራይዝ! ይህ ደግሞ ሰፋ ያለ ማስተር ቤድሩም የሚባለው ነው። እንደምታዩት ይህ ሰፊ የሆነ እዚ ጋር አልጋው ይሆናል። እዚ ጋርና እዚ ጋር ላይቶች ይኖሩናል፣ እዚ ጋርና እዚ ጋር ማለት ነው። እንደምታዩት በዚሁ በኩል ደግሞ ሰፊ የሆነ የጠዋት ፀሐይ የሚያይ ባልከኒ ይኖረናል ማለት ነው። ዋው አማይዚንግ። ሶ ኔክስት ቱዛት ቪውን ብታሳያቸው ደስ ይለኛል። ወደዚህ ገባ ብለህ ምናልባት የጠዋት ፀሐይ ነው አሁን እያየን ያለ ነው። ይህን የመሰለ ቪው ይኖረዋል። መገኛው ቦሌ ቡልቡላ ነው። እንደምታዩ በጣም ደስ የሚል እይታ ነው ያለው። ግሩም የሆነ ቀን እንድትውሉ የሚያደርጋችሁ የጧት የጠዋት ፀሐይ ስታዩ ነው ማለት ነው። በዚሁ መልኩ ይህ እንደዚህ ይዘጋል። እዚ ላይ ያለን ምንድን ነው ማስተር ባዝ ሩማችን እዚህ ላይ አለ። ማስተር ባዝ ሩማችን ደግሞ ሰፊ የሆነ እዚ ጋር የሻወር ኤሪያ አለው። የሳሙና ማስቀመጫ እዚህ ጋር አለ። ሻወር ኤሪያ እንደዚሁ ፍሌክሲብል የሆኑ የሻወር ሩማችን ይህንን ይመስላል። እዚጋ ጋር የፎጣ ማስቀመጫ አለ። ይህን ይመስላል ማለት ነው። የማስተር ቤድሩማችን ቁም ሳጥን ደግሞ ይህን ይመስላል ማለት ነው። ቁም ሳጥን በዚሁ መልኩ ተሰርቷል፣ ይከፈላለበል ማለት ነው። ይህን ይመስላል። ይሄ የቁም ሳጥናችን ማስተር ቤድሩም ቁምሳጥን ይህንን ይመስላል ማለት ነው። እንደምታዩት ተመሳሳይ ናቸው ከቅድሙ ጋር። ይህ ማስተር ቤድሩማችን ነው ማለት ነው። ከዚህ እንውጣና ደግሞ የልጆች ሁለተኛ ቤድሩማችን እንደዚህ ማለት ነው። የልጆች ሁለተኛ ቤድሩማችን እዚሁ ጋር ይገኛል። ዋዋ፣ እዚህ የልጆች ሁለተኛ ክፍል ነው። አልጋው የሚሆነው እንደዚሁ ነው፣ ምክንያቱም እዚህ ላይ ላይት አለ፣ እዚህም ላይ ላይት አለ። አልጋው እዚህ ጋር ይሆናል ማለት ነው። ከዚህ በኩል የሚሆነው ናቹራል ቬንቲሌሽን እንዲሁ ቢዩ ያለው እዚህ ጋር መስኮት አለ ማለት ነው። ይህ ምንድን ነው የሚጠቅመው? አብዛኛውን ጊዜ ቤቶች ናቹራል የሆነ አየር ይኖራቸዋል። ሽታ ና ነገር አያስገቡም ማለት ነው። ቤቶች ሙቀው አይቆዩ ይህ ከፍተነው ነው ከሄድ ንጹህ የሆነ አየር ያለው ቤት ይሆናል ማለት ነው። ይሄ ደግሞ ቁምሳጥናችን ነው። በዚሁ መልኩ ቁምሳጥኖ ሰርተናል። እናንተም መግዛት የምትፈልጉ ከሆነ በዚሁ መልኩ ሰርተን እናስረክባችኋለን። ይህ የጀንቦሮ ሪልእስቴት የመኖሪያ ቤት በቦሌ ቡልቡላ የሚገኘው ሳይታችን ነው። ጀንቦሮ ሪልእስቴት ከዚህ በፊት በአራት ዓመት አምስት ፕሮጀክቶችን ሰርቶ ያስረከበ ግዙፍ ድርጅት ነው። አሁንም ደግሞ በሳርቤት ቫቲካን ኤምባሲ የመኖሪያ ቤት እና የንግድ ማዕከል ላይ እየገነባ ነው የመኖሪያ ቤቶች ከአንድ ሚሊዮን ሁለት መቶ ሺህ ብር ቅድመ ክፍያ ጀምሮ እንዲሁም የንግድ ሱቆች ደግሞ ከስድስት መቶ ሺህ ብር ጀምሮ ለሽያጭ አውጥተናል። ሀሳብ ፍላጎት ካላችሁ ከስር በምናስቀምጠው ስልክ ደውሉልን። ጎልደን ሆምስን ሰብስክራይብ ማድረግ አይረሳ። እናመሰግናለን።